ሰላም ጤና ይስጥልን። በያላችሁበት እንዴት አላችሁ? የተከበራችሁ ተመልካቾቻችን፣ የቅዳሜ እንግዳ ሰዓታችን ላይ ተገናኘን። የዛሬ እንግዳችን የዲቦራ ፋውንዴሽን መስራች የሆኑት አባዱላ ገመዳ ናቸው። ከእሳቸው ጋር የምናደርገውን ቆይታ እንደተከታተሉ በአክብሮት ጋብዛችኋለን። አባዱላ በጣም አመሰግናለሁ ላይ ጊዜ። በቅድሚያ እኔም በጣም አመሰግናለሁ እዚህ ድረስ ስለመጣችሁ። እንዴት ናት? ደህና ናት። ጤናዎት ዲቦራ ፋውንዴሽን ተገናኘን፣ ለገጣፎ በሚገኘው ግቢ ውስጥ ምንድን ነው እዚህ ግቢ የሚከናወነው? ዚግቢ ያላለቁ የኮንስትራክሽን ስራዎች አሉ። ባለቁት ደግሞ ህጻናትን ተቀብለን በተለያየ ደረጃ ና እናስተምራለን። የዳውን ሲንድሮም ተጠቅ የሆኑ ልጆች ማለት ነው። ስለዚህ ስራም አለን ያላለቁ የኮንስትራክሽን ስራዎችም አሉን። ሁለቱንም ጎለጎን እናስገዳለን ማለት ነው። ሙሉ እስኪ ብለን መጠበቅ ስላልቻል ማለት ነው እንዳሰባችሁት እየሄደ ነው። ያው እንግዲህ ከተጀመረ ወደ አራት ዓመት ገደማ እየሆነው ነው በቋሚ በጀት የሚሰራ አይደለም። ሁሉም የተለያየ ድጋፍ መጠየቅ የሚሰራ ስለሆነ አንዳንዱ የተሻለ ድጋፍ ያገኘበት ፈጠን ብሎ ያለቀ ሁኔታ አለ። ድጋፍ በማግኘት ላይ ደግሞ የተጓትቱ ጎተት ያለው አሉ። ዞሮ ዞሮ ሁል ጊዜ የበጎ አድራጎት ስራ እንደዛ ስለሆነ ሳንሰለች ተስፋ ሳንቆርጥ የምንለምነውን እየለመን ሊያገኘው ነው እየሰራንበት ለሕፃናቱና ለቤተሰቡ መድረስ ስለሆነ ይህን እየሰራን ነው ያለ ነው። አሁን የሙሉ ጊዜ ስራዎት ነው እንዴ? አዎ። ስራውን የሚመሩ የራሱን የቻለ የተደራጀ ማኔጅመንት አለ። መምራኖችና የተለያየ እውቀት ያላቸው የተለያየ በዚህ ስራ ላይ ስልጠና የወሰዱ ሙያተኞች አሉ። እኔ እንደ ቦርድ ሊቀመንበር ነው የምሰራው። ግን ቦርድ ብሆንም እንደ ሌላ ቦርድ በሶስት ወር በምናምን መሰብሰብ ሳይሆን፣ በየቀኑ ስራዎችን ማየት ማስተባበር፣ በተለይ ደግሞ ሌሎቹ ስራዎች መግባት ሳይሆን እነዚህ በድጋፍ ሊገኙ የሚችሉትን ድጋፍ ማሰባሰብ የልመና ስራ መስራት ማለት ነው ስለዚህ ያን ተግባር እንደ ቋሚ ስራ ይዤ እሰራዋለሁ ጥሩ ነው በጣም የጡረታ ጊዜዎት እንግዲህ በጣም ፍሮንት ላይ የነበሩ ሰው ነበሩ እንግዲህ በኛ ሀገር ፖለቲካ ውስጥ ስራ ውስጥ አሁን ከዛ ወጣ ካሉ በኋላ እንዲህ ባለው መልካም ስራ ነው የምናገኘዎት እንዴት እያሳለፉት ነው አው ምንድነው የ በመንግስት የኃላፊነት ስራ ላይ በነበርኩበት ጊዜ የሚቻለኝን እና መንግስት የሰጠኝን ኃላፊነት ለመውጣት የተቻለውን ሰርቻለሁ። ያን ዘመን ከጨረስኩ በኋላ ደግሞ አጋጣሚ ሆኖ ዲቦራ ተገኘች። በዲቦራ ምክንያት የዲቦራ ፋውንዴሽን ሊመሰረት ይችላል። በጣም ደስተኛ ነኝ። በጣም ደስተኛ ነኝ ማለት እኔ በትንሽ ልጆኜ ነው ወደ መንግስት አገልግሎት የገባሁት። በጣም ብዙ አስቸጋሪ እና ዘመን የቆጠሩ ነገሮችን አሳልፌያለሁ። በጣም ትላልቅ ኃላፊነቶች ላይ ደርሻለሁ። ከዛ በኋላ ደግሞ ፈጣሪ ጊዜ የሰጡን ይህን ለመርዳት እና እንደዚህ አይነት የበጎ አድራጎት ስራ መስራት በመቻሌ በጣም ደስተኛ ነ እጅግ በጣም ያስደስተኛል። ቤት እንዴት ናቸው ባለቤት ወቶ ወይዘሮ ራሄል ሌሎች ልጆች የልጅ ልጆች ሁሉ ሰላም ነው? ሁሉም ሰላም ናቸው። ሁሉም ደስተኛ ነው። ሁሉም ሰላም ዲቦራ አሁን ያለችበት ሁኔታ ምክንያቱም እሱ በእሷ ምክንያት የብዙ ሰው ችግር እየተፈታ ነው። ብዙ እናቶች ረፍት እያገኙ ነው በዚህ ምክንያት እሷን በጣም ጥሩ ነው ያለችው። ከፈለጋችሁ ልታገኛት ትችላላችሁ። እዚሁ ነው ያለችው፣ እዚሁ ከእድሜ ኩዮቿ ጋር እዚሁ ትማራለች። ጤናዋ በጣም ጥሩ ነው፣ እድገቷ በጣም ጥሩ ነው፣ ሁለመናዋ በጣም ጥሩ ነው። ስለዚህ ከሌሎች መሰል ጓደኞቿ ጋር እዚሁ ነው ያለችው እና በጣም ጥሩ ሁኔታ ላይ ነው ያለችው። የዲቦራን ጉዳይ በተለያየ ቦታ ሲያወሩ እንደው መጀመሪያ ችግሩን ሲሰሙ እርስዎ ቶል ወደ መፍትሄው ለመሄድ ጥረት እንዳደረጉ ያው እንዳባት ያለው ስሜት እንዳለ ሆኖ ግን ደግሞ የመፍትሄ ሰው መሆን ያስፈልግ እንደነበር ይናገራሉ። እና በየቤቱ ያለው ዋናው ነገር የግንዛቤ ችግር ነው ተብሎ ነው የሚታመነው። እናንተ ቤት የነበረውን ነገር ጥቂት እናንሳ። ዲቦራ አራተኛ ልጅ ነች እና እንደተወለደች በጣም በሚያስደነግጥ ሁኔታ ነው ሐኪሞቹ የነገሩን ምን ያህል አቅም ሲንድሮም ምን እንደሆነ ራይል የዲቦራ እናት ስለ ዲቦራ የሰማችው ከአንድ ወር ምናምን በኋላ ነው እንጂ እስከዛ ድረስ አታውቀውም። ምንድን ነው አንዱ አንዱ ችግር እንዲህ አይነት ሁኔታ ሲያጋጥም በሙያተኞቹ ሐኪሞች ነርሶች፣ ምናምን እንዴት አድርገው ለእናት ለአባት ለቤተሰብ መንገድ እንዳለባቸው አቁ አያውቁም ብቻ ሳይሆን እናት አባት ለልጆቻቸው ቅርብ መሆናቸውን አይረዱም፣ እና ዝም ብሎ የሆነ ያልሆነውን ቀስ ብሎ እያረጋጉ ይህን ይሄን አድርጎ ከዛ በኋላ እንዲህ ልትሆን ትችላለች አይነት ሳይሆን ዝርግፍ አድርጎ የሆነ ያልሆነ ወረቀት ላይ ያነበቡትን በሙሉ ነው የሚነግሩ እና ያ በጣም ያስደነግጣል። ይሄ በእኛ ቤተሰብ ላይ የደረሰ ነው። በእኛ ቤተሰብ ብቻ ሳይሆን ሁሉም ጋር እየደረሰ ያለ ጉዳይ ነው። እኛ ከዛ በኋላ ምን እናድርግ ብለን እኔም፣ ቤተሰብ ብቻ ሳይሆን በቅርብ የምንገናኝ ጓደኞቻችንም ጭምር መፍትሄ ወደ ማፈላለግ ነው ነው። በስድስት ወሯ የመጀመሪያው ሰርጀሪ ሆነች። በሰባተኛ ወር ሁለተኛውን ሰርጀሪ ሆነች። ከዛ በኋላ ለስድስት ወር ያህል ኦክሲጂን ሀይሱ ውስጥ ነው የቆየችው። በኦክሲጂን ለእናት በተለይ ለእናት በጣም አስቸጋሪ ነው፣ ግን ሕይወት ዘራ ኖረች። ዛሬ በጣም ጥሩ ደረጃ ላይ ነው ያለችው። አዎ ቀላል እንዳልነበር አስባለሁ። ቤት ከገባን አይቀር ስለ ወይዘሮ ፍቅርተ ልጠይቀውት ወይዘሮ ፍቅርተ ወደ ቤታችን የመጣችው ገመችስ ቤኪ ገመችስ እና ቤኪ ህፃናት ሆኖ ነው፣ ትናንሽ ሆኖ የ የ የአራት አመት ገመችስ፣ የሶስት አመት ቤኪ ደግሞ የአንድ አመት ሆና እሷ እያለች ነው ሶሬቲ ሶስተኛዋ ልጅ የተወለደች። እንግዲህ እነዚህን ሁሉ እሷ ነች ያሳድገችው ላለፉት ሰላሳ ስምንት ምናምን አመታት ከኛ ጋር አለች። እናት ነች፣ የቤቱ ቤተሰብ ነች። ልጆቹን በጣም ትወዳለች፣ ልጆቹ በጣም ይወዷታል። ከእሷም ሊለዩ አይፈልጉም። ልጆቹ ብቻ ሳይሆን አሁን የልጅ ልጆችም ከእሷ ጋር ተጣብቆ መለየት አይፈልጉም። እና ይሄ ምንድን ነው? ይሄ አብሮ መወለድ ምናምን ምናምን የሚብል ተራ ነገር ነው፣ ትርፍ ነው። በሰዎች መካከል ፍቅር ካለ፣ መከባበር ካለ፣ መተባበር ካለ አብሮ ከመወለድና አብሮ እንትን ከማለት በላይ ዝምድናን ይፈጥራል። ፍቅርታውን እኔ በጣም የማስታውሰው የጅማ ከጅማ አለፍ ብሎ ነው ቤተሰቦቿ እና አገሯ። እነዚህ ሕፃናት ሆነው ሊድ ሂጅ ጠይቄ ልምጣ ብላ አውቶቡስ ተራ ሄደች። አውቶቡስ ተራ ከሄደች በኋላ እያለቀሰች ተመልሳ መጣች። ልጆችን ጥዬ መሄድ ከበደኝ ብላ፣ ከዛ ትራንስፖርት አመቻችተን ራይል ሶስቱን ልጆች እና እሷን ይዛ ጅማ ሄዱ። ጅማ ሄደው ጅማ ከተማ ላይ ቆዩዋት። እሷ ቤተሰብ ጠይቃ መጣች። ከዛ ያ የመጨረሻ ቀኗ ነው። ከዛ በኋላ ወደ ቤተሰብም አልሄደችም፣ መቶም የሚጠይቋታል። ከዛ ውጪ ወደ ቤተሰብ አልሄደችም። እሷ ቤተሰብ ቤተሰብ ነው እና የዛን ያህል ነው ግንኙነቱ የነበረው። እነዚህም አይለዩዋትም። እሷ ሰርታ ነው የምትመግባቸው፣ ትምህርት ቤት የምትልካቸው፣ እሷ ጋር ነው የሚተኙት። እንደዛ በጣም የሚገርመው ነገር ዛሬ እነሱ አግብተው ትዳር ፈጥረው ምናምን ልጆቻ ይዘዋል። ግን የሆነ ነገር ቤት ሰርታ ካላከችላቸው ደስላቸው ደስ አይላት። የሆነ ምግብ ነገር ትሰራና ራሷ ልጆቹን የምጠራበት ስም አላት። ጠርታ ኑ ውሰዱ ትላቸዋለች ትልክላቸዋለች እና ያለው ግንኙነት በጣም ትልቅ ነው። እንድትለየንም አንፈልግም፣ እሷም አትፈልግም። በየቤቱ በጣም ብዙ ህይወት የሚያቀሉ ሰዎች ስላሉ እናንሳቸው ብዬ ያነሳቸው ብጠይቀዎት ካገኘዋቸው ብጠይቃቸው ደስ ይለኛል ብዬ ያሰብኩት ጋዜጠኛ ደረጃ ሀይሌን የአርሲ ጋቢ የሸለሙበት አጋጣሚ ስልሳ ዓመታት የሚል የዛሬ ስድስት ዓመት የወጣ መጽሐፍ ነበር። መጽሐፉን ካየው በኋላ ኢንተርቪው ካላረኩ ብሎ አንድ ከሚያውቃ እንትን አለ። እሺ አልኩት። በጣም ጥሩ ቃለ መልስ ነበር ስለ መጽሐፉ። እና አንድ ህፃን ሆነን የሕፃንነት ጨዋታ አርግዛ የጠፋች እንደነበረች አውራን ከዛ በኋላ እንደ ቀልድ ካገኘ እንሸልምሃለሁ አልኩት። ያን ኢንተርቪው የሰማው ልጅ ወደ እሱ ሄደ። መጽሐፉን እንፈለገ ምናምን አለ። ለስድስት ወር ያህል ደረጃ ኃይሌ ልጁን እያገኘው እውነት ነው ውሸት እያለ ያለ ነበር እያጣራ ነበር። ከስድስት ወር በኋላ ደወለልኝ አንድ ቀን እና ማታ እንዲህ ብሎ ሲነግረኝ በጣም ሳኩ እና ስልኩ ለራይል ሰጥቷት ከራይል ጋር አወር። በስንተኛው ቀን ቢሮ ይዞ መጣ። ከዛ በኋላ ቤት ውስጥ ሁሉም ልጆች ቤተሰብ ሰበሰበት። ልጁም የልጅ ልጆቹንም ይዞ መጣ። እንግዲህ እንትን ትልቅ ስራ ስለሰራ የአርሲን ቡልኮ ሸለምኩት። ይሄ ጋቢ ቡልኮ ምናምን ክብር ነው ለሚከበር ሰው ብቻ የሚደረግ ነው። ስለዚህ በላይ ክብር ስለሆነ ያን ክብር ትልቅ ሰው ነው። ደረጃ ኃይሌ በጣም ጥሩ ስራ ነው የሰራው። የተረጋጋ በጣም እውቀት ያለው ጥልቅ እውቀት ያለው ጋዜጠኛ ነው ያሸለምኩት ማለት ነው እና ያኔ የተፈጠረ ነው። ከዛ በኋላ ግን የሚያስደና ነው ቤታችሁ ውስጥ ደህና ነው። ልጆቹም ተጨማሪ ወንድም አገኙ፣ እሱም ቤተሰብ አገኘ። ጥሩ እየሄደ ነው። ተጨማሪ መጽሐፎች ይኖራሉ ከዚህ በኋላ ማለት ያው ደግሞ መቼስ ቁጭ ሲባል በጣም ብዙ የሚመጣ ነገር አለ እና የሚጽፏቸው የሚያስቧቸው መንገዶች አሉ። ከዚህ በኋላ የጽሁፍ ስራዎችን በተመለከተ አስባለሁ። እየማመርኳቸውም አሉ፣ ቀስ እያልኩ ጨርሳቸዋለሁ። እንግዲህ መጽሐፍ መጽሐፍ ማለት ልጅ ተጸንሶ የመውለድ የመወለድን ያህል ከበድ ይላል። አንዳንዴ ከሱም ይከብዳል። ምክንያቱም በእያንዳንዱ ዛሬ አንብቦ አንብቦ ዛሬ አንብቦት ይረዳ አይረዳ ግን አንድ የሚጻፈው ጽሑፍ ዞሮ ዞሮ ባገኘው ማህበረሰብ፣ ቤተሰብ ቤት ውስጥ ለሚቀጥለው ትውልድ የሚኖር ነው። ስለዚህ ጥንቃቄ ያስፈልገዋል። በግምት የሚጻፍ ነገር ጥሩ አይደለም። በአጋጣሚ የሚጻፍ ነገር ጥሩ አይደለም። የሚያነባው ትውልድ ከዛ በጎነቱን ከዛ በጎ ነገር መማር አለበት፣ መቀጠል አለበት። ስለዚህ በጥንቃቄ ነው መጻፍ ያለበት። ያን በጥንቃቄ እየሞካከርኩ ነው። ጊዜ ያለ ይሠራዋል። ይሁን እንግዲህ እኛም እንጠብቃለን። እንደ መጨረሻ እንዲሆን። መጋቢት ትልቅ ዘመቻ አላችሁ ስለሱ ይንገሩን እና ደግሞ እንደው ይሄ ፋውንዴሽን እንዲህ ያለ ነገር ቢሆን ነው ማልመው የሚሉት ካለ ህልሞትን የሚጋሩ ሰዎች መምጣት የሚችሉ ከሆነ በዚሁ ጥሪ ቢያደርጉ እንግዲህ መጋቢት ማርች 21 የሚባል በፈረንጅ የአለም የዳውን ሲንድሮም ቀን ነው በአለም ደረጃ ነው የሚከበረው። በእኛ ሁኔታ ማርች ሁ ማርች 21 አርብ ላይ ነው የሚውለው አርብ ስራ ቀጥ ስለሆነ እሑድ ብናደርገው ይሻላል ብለን ሀያ ሦስት አደረግነው። ሁለት ማለት ነው። አለም ላይ የሚከበርበት ዋናው ዓላማ ህብረተሰቡ እንዲገነዘብ እነዚህ ልጆች እነዚህ በዚህ መንገድ የሚፈጠሩ ፍጡራን ሰዎች መሆናቸውን እንዲረዳ ድጋፍ ካገኙ እርዳታ ካገኙ እንደማንኛውም ራሳቸውን ችለው ሊኖሩ የሚችሉ ቤተሰቦቻቸውንም ሊረዱ የሚችሉ ለሀገር ማስተዋጽኦ ሊያደርጉ የሚችሉ መሆናቸውን እንዲገነዘብ ነው። ለምሳሌ እኛ ባለፉት አራት አምስት ዓመታት ያስተማርናቸዋል። ስራ አስያዝናቸዋል። ስራ እየሰሩ ለቤተሰቦቻቸው ገቢ አግኝቶ የሚገቡ ቅድም ያገኘሻት ልጅ አሁን ለማንኛውም ደሞዝተኛ ልጅ ሪሴፕሽን ነው የምትሰራው፣ ኮምፒውተር ትሰራለች። ዲሲፕሊን ድኔች ከማንነታች አይደል ሌላም ጋር አሉ ልጆች እና ይሄ መሆኑ የተለያየ እንትን አላቸው፣ ብቃት አላቸው። ሰዓሊ ሊሆኑ ይችላሉ፣ ሙዚቀኛ ሊሆኑ ይችላሉ፣ ዘፋኝ ሊሆኑ ይችላሉ፣ አትሌት ሊሆኑ ይችላሉ። ና እና የሚጠይቀው ድጋፍ ስለሆነ ህብረተሰቡ በዛ ደረጃ እንዲገነዘም ይሄ የእግዚአብሔር ቁጣ ነው ብሎ የሚደብቅበትን እንዲቶ ለማድረግ ነው። ሁለተኛው ሁሉ እንዲረዳዳ በዚህ ጉዳይ ላይ እርዳታ ማለት ገንዘብ መስጠት ማለት ብቻ አይደለም፣ ወይም ሌላ አይደለም። ለዛ አይነት እናት ለዛ አይነት ቤተሰብ ችግር የለውም በርቺ በርታ ማለት በራሱ እርዳታ ነው። አትደብቁ አውጡት ብሎ መናገር በራሱ እርዳታ ነው። ስለዚህ ማህበረሰብ በዛ ደረጃ ግንዛቤው ከፍ እንዲል፣ ሶስተኛው በመንግስት ደረጃም የፖሊሲ ድጋፍ እንዲኖረው ብዙ ማህበረሰብ ብዙ የመንግስት ኃላፊዎች ብዙ ቤተሰቦች ይገኛሉ ብለን እናምናለን። በተለይ በተለይ ደግሞ አሁን በበጎ ፈቃድ አገልግሎት የሚረዱን የትምህርት ቤት ተማሪዎች አሉ። የሁለተኛ ደረጃ ተማሪዎች በብዛት አሉ። ለምሳሌ የአንድነት ትምህርት ቤት ይረዱናል፣ እስኩል ወፍቱ ሞሮ፣ ሌሎች ትምህርት ቤቶች ከቤተሰቦቻቸው ጋር ራሳቸው ሲመጡ ቢመጡ እና ልጆቹን በሚበልጥ ያው ምክንያቱም ልጆቹ ፍቅር ናቸው፣ ከፍቅር ውጭ ሌላ ምንም ነገር የላቸው የበለጠ ለመርዳት ዝግጁ ይሆናሉ ብለን ስለምናስብ ነው። ይህን በዓለም እናዘጋጀው ለወደፊቱ ምን መሆን አለበት የሚለው እኛ ስንመሰርትም አሁንም እንደ ቦርድም ስንወያይ ጊዜያዊ ድጋፍ ሰጥቶ የማቆም ነገር አይደለም። ትናንሽ ነገሮች ሰጠ የማቆም ሳይሆን እንዳያችሁት ሙያ ለሕጻናት አለው። ሕጻናትን ያላለቀው የአንደኛ ደረጃ ብለን የጀመርነው ብዙ ላቦራቶሪዎች ይኖሩታል የሙዚቃ የስዕል ምናምን ምናቱም ልጆቹ ትንሽ ከፍ ካሉ በኋላ ወደ እንደሌላው በአካዳሚክስ ዩኒቨርሲቲ እንዲገቡ አይጠበቅባቸውም። የሚገቡ አሉ የተወሰኑ ግን አብዛኞቹ ወደ ተለያየ ሙያ ዘርፍ ነው የሚገቡትና ለዛ የሚሆኑ አቅም እንዲገነባ ነው የምንፈልገው። በዚህ ደረጃ ሰፊ ነገር ባይሆንም ከክልሎችና ከትምህርትና ከጤና ቢሮዎች ጋር በመሆን ሰፋ እናደርጋለን። ብዙ ፈላጊ አለ፣ ብዙ ጠያቂ አለ። ያን እናደርጋለን። በአፍሪካ ካሉት ጋርም እንተሳሰራለን። ባለፈው ኢሲኤ ላይ በጣም ትልቅ መድረክ ተዘጋጅተው ነበር። ከዩጋንዳ እና ከኬንያም የዳውን ሲንድሮም ተጠቂዎች መጥተው ነበር። ብዙ እምባሲዎች ተሳትፈዋል። ስለዚህ ሰፋ እያደረግን እንቀጥላለን። ህልማችን እሱ ነው። በዚህ ደረጃ የሚተባበሩን ሀገር ውስጥ ሆነ የውጭ እንዲተባበሩንም እንጠይቃለን። ዞሮ ዞሮ ዜጋ መፍጠር ስለሆነ ያን እዛ ላይ የቻልነውን ያህል አስተዋጽዖ ማድረግ አለብን ብለን እናምናለን። የዲቦራ ፋውንዴሽን መስራች አባዱላ ገመዳ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በነገራችን ላይ ፋና የተጀመርንበት ጊዜ አልተለየንም፣ ለወደፊትም እንደዚሁ ተጠናክሮ እንቀጥል እናስባለን። እናንተም እዚህ ድረስ ስለመጣችሁ በጣም እናመሰግናቸዋለንስ። ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይህንን ይመስላል። በያላችሁበት መልካም ቀን